ይሄ ልጅ እኮ ወንጀለኛ ነው። እነቱ ወንጀለኛ ከኛ ገኖር ትላለች ላደይ እየታሰበውን ናኦል ተሳስቶ አንቺ ያደረገው ምንም ብትይኝ አላምንሽም። እሺ ፍቅር ባለጌና ቆሻሻ ሰው ነሽ። አሁን ሳላስቀይመ ከዚህ ቤት ውልቅ ብለውጣ ሂዱጣ። ናኦል እባክህ እንደዚህ አታድርግ። በዚህ ስራ እናትህን ብሌንም መቼም ደስተኛ ሊሆኑ አይችሉም። ብሌን ጥኝች ናውል፣ ምን ሆንክ ነው? ምን እያደረክ ነው? እናውል፣ ችግር አለ እንዴ? ብሌን ብሌን፣ ምን ሆነች እ እሷም የምን ተፈጥሮ ነው? ማነው? እነሱ ናቸው ምንድን ነው? እነማን ናቸው? ነውል እናንተ ልጅ ሊወጡ ሰዎች ናቸው። ኧረ በቃ እንደዚህ አትጨናነቁ። ይህን እኮ ሱቅ ወታ ይሆናል። ይህ ሁሉ ሰዓት ሱቅ? ኧረ እኔ እንኳን አይመስለኝም። ቆይ በባከባር ትንሽ ጊዜ ብ ቃ ማረጋሽ ቀመጭታስ እስጳንቆጭ ከምትል እስኪ መላ ፈልግ እሽ ምላርግልልይ እኔንም እኮ ግራ ገባኝ። ምንም እርግጠኛ የሆነበት ነገር ሳይኖር ምን ማድረግ እንችላለን? አንቺ ማርፈሽ ብትቀመጭ ይሻልሻል። ቀጣይ ከዚህ ቤት ምጠፊው አንቺ እንዳትሆኝ ተጠንቀቂ። እሽ ጥሩ እናንተ ተቀመጡ። እኔ አዴን በራሴ መንገድ አገኛታለሁ። ለሊ ኤላ፣ በቃ ምንም እንዳትለኝ። ቤዛ እውነቷን ነው። አንቺ ራስሽን መጠበቅ አለብሽ። እዚሁ ቤት ሁኚ። እኔና ባርኮት እንፈልጋታለን። ለእሷ ትጨነቁ፣ እኔ ራሴ እንጠብቃለሁ። ነገር ግን እዚህ ተቀምጬ የመጠብቅበት አቅም የለኝም። ስለዚህ አዴን ወጥቼ እፈልጋታለሁ። በቃ ድርቅ ካለች እኮ ድርቅ ነው። ባርኪ ናስቴ ምትቀል ቆይ ግን ለዚች አደይ ለተባለች ልጅ እንደዚህ የምትሆን የሊዱን ነገር ሳንፈታ አደይም ተጨመረች። ምን ማድረግ እንዳለብኝ ግራ እየገባኝ ነው። በዛ ላይ ደግሞ ስራ ቦታ የሚጀላቅም ስሬን እየበደልኩት ቆይ ግን ባርኪ፣ ለምን የራስን ነገር ትተንሰር ትሆናለ? አንዲት ሰራተኛ ስጠፋች ተብሎ እንደዚህ መሆን አግባብ እሷ ብትጠፋ ሌላ ሰራተኛ ይተካል። ቤዛ ተይ፣ አንቺ ማታውቂያቸው ብዙ ነገሮች አሉ አዴ እዚህ ቤት ሰራተኛ ብቻ አይደለችም። እንደ ፍቅር ነው የማያት። ከእሷ ላይ ይቻላያት፣ ታናሽ እህቴ ማለት ነች። አንተ እኮ በጣም ጥሩ ሰው እንደሆነ አውቃለሁ ባርኪ፣ ግን ለነሱ ብለህ አንተ የራስን ነገር መበደል የለብህ። ዴቭ፣ እዛ አዴ እንዴት ይሄኔ ያለች። በዛ ላይ ደግሞ ዴቭም ሊዱም፣ ብቻ ሁሉም ነገር ውጥንቅጡ እየወጣ ነው። ባርኪ፣ ሊዱ ወንድሟ ስላለ አንተ አትጨነቅ። ያው አዴም ቢሆን ዴቭ ፍቅረኛዋ አለላት ፍቅረኛ? አዎ አንተ ምን ያገባሃል? እነሱ የራሳቸው ጉዳይ ነው። በቃ አንተም ወደ ስራ ተመለስ። እናቴን ያበደሯት አራጣ አበዳሪዎች ቤታችን ሊወስዱት ነው። አንተ ደግሞ የእኔን ነገር በጣም ችላ እያልከው ነው። ቤዛ፣ የአንቺን ብር ስለቆየሁብሽ በጣም ይቅርታ አድርጊልኝ። የአንቺ ገንዘብ ቢቆይ የሚመለስ ነገር ነው። እዚህ ጋር ግን አንዴ ከጠፋ የማይመለስ ነገር አለ። የሊዱንት በምንም ነገር መመለስ አልችልም። ከጠፋ ጠፋ ነው ቅድሜ ያመስጠት ላለብን ነገር ቅድሚያ አንስጥ። አልገባኝም። ባርኪ እንደዚህ ስል ደግሞ የአንቺ ነገር ቀላል ነው ብዬ ሳይሆን ቅድሚያ መጨረስ ያለብን ነገሮች ስላሉ እነሱ እናስቀድም ብዬ ነው። ታዲያ ወዴት ነው አደይ? ፈለገ ፈጣሪ በምን ቀን ነው ከእንደዚህ ፋራ ሰው ጋር ያገናኝ ይ ሊዱ፣ አደይ፣ ሊዱ፣ አደይ። ቆይ ምን አይነት ሞኝ ሰው ነው?

እንዴት ወንድም እባክህ፣ ጠንከር ብለና ይህንን ጊዜ እንለፉ። ሊዱን ብትሆን እኮ እስከዛሬ በህይወት የቆየችው በፈጣሪ ነው። እሱ ያግዛታል። እኛ በሰው አቅማችን ምንም ማድረግ አንችልም። ያው እሱ ካልደገፈ ባርኪ፣ አሁን እኮ የአዴ መጨመር ነው ሌላ ሀሳብ የሆነብኝ። ቆይ ማን ነው እንደዚህ አይነት ጨዋታ የሚጫወተው? እሺ ናአውልስ ቢሆን ምን ፈልገው ነው እንደዚህ እያደረገ ያለው? ለእኔም ጥያቄ ሆነብኝ። ኮሱ ባርኪ ከፖሊስ ጣቢያ ነው፣ አንሳላቸው። ስለ አደ ምስት አዲስ ነገር ካለ ጠይቃቸው። በዛ ሄሎ፣ አዎ፣ ዳዊት ነኝ። ምን ነው አዲስ ነገር አለ እንዴ? ምን? እኔ አላምንም። የምራችሁ ነው ተገኙ? እሺ፣ በቃ እመጣለሁ። እሺ፣ እመጣለሁ። ለምን? እሺ፣ በጣም አመሰግናለሁ። እሺ፣ እሺ። ምንድን ነው ባርኪ? አደይና ልጁ ተገኙ። የምልና አዎ፣ አሁን ከፖሊስ ጣቢያ ደውለውልኝ ነበር። ወንድሜ ቴኮ ተገኘች እና ለምድር ማን ደሞ ፖሊስ ጣቢያ ነበሩና እየመጡ ነው ብለዋል። ጸሎታችንን ሰማን። በጣም ደስ ይላል። ለልዬ እባክሽ ተረጋጊ። ቆይ እንዴት ልረጋጋ? ኪንጉና ዳይመንድ እኮ ይሉ ቢያንስ ለኪንጎ ነገር ባደይ ስለማይጨክንባት ይፈልጋት ነበር። ቆይ አንቺ ምን ማድረግ ትቻለሽ? ከነሱ ጋር መጥፋት ብቻ እኮ ነው የቀረሽ። ሊዲያስ ስትጠፋ ጊዜ እንዴት ነበር? ይሁንኮ አሁን ላደይ ሲሆን ጊዜ ነው ሞራል የጠፋው። ለልዬ እንደዚህ አይነት ነገር ካእምሮሽ ውስጥ አውጥ። ቆይ አንቺ ኮ ምንም ማረጋቺ ሊዱን ጠፍታ ምን ምን አደረግንላት እስኪ ንገሪ። ያደረግነው ነገር አለ? አሁን ሊዱ ላይ ያደረግነው ነገር ብናደርግ ከንቱ ልፋት ብቻ ነው። ሁሉም ነገር ለፈጣሪ መተው ነው ያለብን። እሺ በጣም ይቅርታ እንደዚያ መሆን አልነበረብኝም። ለልዩ እኔ እኮ ያንቺ ሰው ነኝ እንደፈለግሽ ብትሆኚ ችግር የለም እሺ። ናሳብ እኔ ትዕግስተኛ ታውቃለህ፣ ግን ስናደድ ሲገፋኝ ብቻ በሆነ ነገር ሲበሳጭ ልክ አንተን ሳይ ሁሉም ነገር ይጠፋል። በጣም ወድሃለሁ እሺ። የእኔ ቆንጆ አትናደጂብኝሽ ቶሎ ነው ደሞ ምታረጂብኝ። እሺ በቃ አልናደድም ቅድም እኮ የማወራውን ነገር ስላልተረዳችሁ ነው የተናደርኩት። ችግር የለውም ያው እንደነገርኩሽ ነው እሺ። በቃ እረጋጋለሁ። አይ እንሂዱ። ይህን እኮ ዛ እንደ ትልቅ ሰው ማሰብ ጀምረሽ ይሆናል። መደነስ የለም መዝፈን የለም ድሮም የተንቀለቀለ ሰው መጨረሻው ነው

ለኦልም ታሰረ ማለት ነው ስለ ነው አሁን እንኳን ምንም የሰማት ነገር የለም ግን አዴና ልዱ እየመጡ ነው ቤቱን ደግሞ እንደምታዩት ትርምስም ሰውቷል እስቲ ፍቅር ተነሽ ነው ቤቱና አስጆ በዛም ቡናፊና እስቲ ቤቱ ደመቅ መቅየብ አደይ እየመጣች ከሆነ የሷን ስራ ለምን የምሰራው ደግሞ ለምለም አለች እሷ ያያለች ነው ስራቸውንም ሰራላችሁ ፍቅር እስኪ ተይ እንደዚህ ነገር ለምን ነው ተሳስቢው እንደዚህ ተሳስተሳስቡ ካንቺ ይጎዳሻል አይጠቅምሽም በዛ ላይ ደግሞ አንቺ ሲል ልጅ አይደለሽ እንዴ አደይ መስራት የምትችለው ነገር በሙሉ እኮ አንቺ መስራት ትችያለሽ። በዛ ላይ ደግሞ በዚህ የምስላለች እሷም ታገዝሻለች። ችግር የለም፣ ባርኪ ሀሳብ አይግባክ። እኔ ሰራው ሁሉ። አመሰግናለሁ። ቤ ፍቅር ተነች። ይህ ወንድምሽ ግን ትንሽ ያፊ። ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራለት ስራይ ነው ያውልሽ። በወንድሜ ቀልድ የለምሽ። ደግሞ እሱ እያለ አትናገሪም ነበር አስመሰል እኔ እኔን ይመስመሰል። አዎ አስመሳይ ነሽ። እሱ እያለ ጥሩ ጥሩ መስለሽ እሱ ሲወጣ ደግሞ የምትቀያየሪ እስስት እስስት ነሽ አንቺ። ትመስላለች። ቆይ ጠብቂ፣ እሰራልሻለሁ። ግን ቆይ አደይና ሊዱ እንዴት ሊገኙ ቻሉ? ኧረ እባክህ ተረጋጋ። እየመጣን ነው ብለውኛል እኮ በጣም ጨንቆኝ እኮ ነው። ወይ ደግሞ ነው ሊዱ

ደህና ነኝ። አስጨነቅሽኝ። ደህና እንደ እግሬን ትንሽ አሞኛልና እረፍት ማድረግ ይኖርብኛል። አትጨነቅ። ደህናነትና ይቅርታ፣ ማርጌ፣ በጣም ይቅርታ። እንዴት እዚህ ልትመጣ ይህ ሰውዬ እኮ ሊዱን አግቶ ለሳምንታት አቆያት። ሰውዬ እኮ ነው፣ አንችንም ይዞ ሸጠፋ ሰው እኮ ነው። እንዴት ነው ለዚህ ልጅ የምትከራከርለት? አሁን አሁን እዚህ ምን ልሰራ መጣ? ዲ ፕሊስ በእናትን አውል ምንም እንዳታደርገው። ምንድን ነው የምትይው? ሊዱ ይህ ሰውዬ እኮ ወንጀለኛ አይደል? አንቺም ለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ ነው? ለወንጀለኛ አይደለም። አተሳሳብ ምን ማለት ነው ያማችኋል እንዴ ቆይ አደይ እና ሊዱ ምን እያወራችሁ ነው ወይስ ናኦል ገላችኋለሁ ብሎ አስፈራርታችሁ ነው ናኦል ቤዛ እውነቷል ምን ብለህ ብታስፈራራቸው ነው እንደዚህ የሚከላከሉልህ ዴቭ ተው እባክህ ናኦል እንዳትነካው ራሴንን ከቤት የጠፋሁት ናኦል ደግሞ ተባበረኝ በቃ አልገባኝም መተባበር ማለት እኔ አሁን በጣም ደክሞኛል አደይ በእናትሽ አስረጃቸው አዎ ዴቪ፣ ሊዱ ራሷ ናት። ከቤት ጠፍታ ሄደችው፣ ከዛ ነው ላገኛት ወደ ቤት ወስዶ እየተንከባከባት እንደሆነ ነገረኝና ላያት ነው ሄድኩት። አዎ ዴቭ፣ አዴን ካወሯት በኋላ ወደ ቤት ለመመለስ ወሰንኩ። ሊዱ፣ እየቀለዳችሁ አደለ እንዴ? ለምንድን ነው የምቀልደው? በቃ እውነታው ይሄ ነው። ይቅርታ አድርግልኝ ዴቪ። ሊዱ፣ ይህንን የጅል ቀልዳችሁን ዞር አድርጉና እውነቱን ተናገሩ። አዎ ሊዱ፣ እውነቱን ተናገሪ። ናወል እንዳገተሽ ራሱ ተናግሯል። ልታታለልን አትሞክር። እሺ ቤዛ ገ የነበረውን ቅጅ ሰምተናል። ሊዱን ገድያታለሁ ያልከውን ነገር እኛም ፖሊሶቹም ሰምተናል። እሺ ምንም ልታታለልን አትሞክር። እሱን እኮ ነው የምልህ። እኔ ሊዱን ገላታለሁ እያልኩ ከሰማችሁ፣ ሊዱ ደግሞ በህይወት ካለች ውሸት ነበር ማለት ነው። እኔ ቤዛን ለማስፈራራት የተጠቀምኩት ብቻ ነበር። ምን፣ ሶስታችሁም እኛ ላይ እየተጫወታችሁብን ነው አይደል? አደይ፣ እውነቱን ተናገሪ ፍቅር ስራሽን ያሰብሽልን ሁሉ ሰምቻለሁ። ከዚህ በኋላ አይደለም እኔ መንካት ስለ እኔ ስታወሪ እንዳልሰማ። አዴ ሰማኛል። ትርፎን ያታወራሽ አንጠጥ ወደ ፖሊስ ከመውሴ ቤት ይውጣ እሺ፣ እወጣለሁ። ሊዱ ንጉሯን ስለማት ላደርሳት ብዬ ነው እንጂ እንደዚህ ለማድረግ አስቤ አልነበረም። ሊዱ፣ አዴ ሁለታችሁን በጣም አመሰግናለሁ። ከዚህ በኋላ ህይወታችሁ ላይ ተመልሼ አልመጣም። እና ኦል ልትሄድ ነው ጭራሽ ልትሄድ ነው ወይ ብላ ትጠይቀዋለች። ቆይ ምን አስነክቷችሁ ነው? ይቅርታ ባርኮት እና ሀዘን ላይ ስለሆነ ብቻውን ቤት ከሚሆን ያንተ ፍቃድ ከሆነ ለአንድ ሶስት ቀን እዚህ ነው። አሁን አሁን እዚህ መቆየት አለብህ። ጭራሽ ታይ አይደል፣ ለእኔ እንደዚህ አይገባም። እንደዚህ አትሆኝልኝ አይደል? ምን አይነት ነገር ነው? ብተዋለሁ። ሊዶቄ ታመሻል። ይሄ ልጅ እኮ ወንጀለኛ ነው። እነዚ ወንጀለኛ ከኛ ግኖር ትላላችሁ ትሰማለህ? አሁን ሳላስቀይም ከዚህ ቤት ውልቅ ብለህ ውጣ። ሂዱጣ። እሺ ባርኬ፣ እወጣለሁ። ቤቭ፣ በጣም ይቅርታ። አንተ የተሰማህ የነበረው ስሜት እኔም ተሰምቶኛል። ቀን እኔ ብሬን ያጥቻታለሁ። አንተ ግን ልዩ ቤት ድረስ መጥታልሃለች። በዛ ላይ አደይን የመሰለች እህት ከጎንህ አለች። በጣም ይቅርታ። ትሰማኛለህ? ትል ፎር ያተውራል ለፖሊሶች ከመስጠት የሚያዩት መጥራሽ ነው። ኧረ እኔ በጭራሻቻት አላውቅም። ባለፈው አባቷ ደውሎ ፈልግልኝ ብሎኝ ነበር። እንዴ ለምን? ያው በቃ ለማይ- ለማትፈልገው ወንድ ሊደራት ነው። እና ምን አልካችሁ? ምን እለዋለሁ። እኔም አንተ ቤት እያለሁ ያየኋት ነኝ። አይቻ ታላቅም አልኩት። እንዴና ወዴ ይታ ዛሬ ማለፋት። እንዴ ቆይምሽ እንጂ። አሁን ምን ልታደርግ ነው? ይኸውልህ ዝም ብለህ ተከተልኝ፣ የማደርገውን ያሳያልና ቆይ እህቴ ለምን እንደዛ አደረግሽ? ቆይ ምን በደልኩሽ እህቴ? እኔ ነኝ እንዲ ከፋሽ አደረግኩት? አንተ ላም ሁላችሁ ምን ይናት ፈልጉኛል? ማን ነው እንደሱ ያለሽ? እህቴ ስለ ማን ፈልግሽ? ሲሆን የምትሰራቸው ስራዎች ጥሩ ስላሉ ነው። እሺ አሁን ደክሞኛል፣ በእናትህ ልተኛበት ጣልልኝ። እሺ በቃ ተኚ እህቴ። ግን ለማሚና ለአባቢ ደውለሽ ንገሪያቸው እሺ። ምንም ስላልለገርኳቸው በጣም ተጨንቀዋል። ደግሞ ይኸውልሽ ተሳስተሽ እንዳትቀባጥሪ እሺ። እኔ ምንም አልለገርኳቸው። እሺ ደውላቸዋለሁ። ዴቭ ስለተመለሽ ደስ ብሎኛል። ስለ ናኦል ጉዳይ ግን አልጨርስንም፣ እናወራበታለን። እሺ ዴቭ፣ ናኦልን ስላባረርከው በጣም ተናድጄ ይባሃለሁ። እዚህ ቤት እንድደርስ ያደረገኝ እኮ እሱ ነው። ምን እያልሽ ነው እህቴ? ቆይ እግርሽን የሰበረሽን ሰው ስላዘለሽ ብቻ ይቅርታ መትው አንቺ የትኛው አጻድቅ ብትሆኚ ነው? ናኦል እግሬን አልሰበረኝም። በእሱ ዙሪያ ምንም ብትኛ አላምንሽም እሺ ሊዱ። እሺ ማታምነኝ ከሆነ ስለሱ ምንም አልነግርም። የራስሽ ጉዳይ ነው። ሰምኛልሽ ሊዱ ሁለተኛ እንደዚህ እንዳታደርግሽ ስሚ ደግሞ ያለ እኔ ፍቃድ ይውልሽ አንድ ከዚህ ቤት እግርሽ እንዳይወጣ እሺ ምን ይውልሽ አይ ካልሽ ደግሞ ያደረግሽውን ነገር ለማሚና ለዳዲ ይነግራቸዋል የአንቺ ምርጫ አሁን አንቺ ደግሞ ምን ፈለግሽ መጣሽ ለሆራሽ እፈልጋለሁ። እዛ ስለተፈጠረው ስለ እያንዳንዱ ነገር መስማት እፈልጋለሁ። አትልፊ ምንም ነገር አልነግርሽም፣ ሂጂጂ ማንን ተማምነች ነው? ቆይኔ ውጭ ያልሽ ሌላ ነገር ሳያከተልሽ፣ አሁን ከዚህ ክፍል ውጭ ልኝ። እረፍት ላልግበት። ክፉ ናኦል ብዙ ነገር ሽን ቀይሮታል ማለት ነው። አረ እባክሽ፣ እኔ ቲቪ አይደለሁም እሺ? ማንም እየመጣ የሚቀያየረኝ። አሁን ወር አልፈልግም፣ ውጭ ይወጣል። ጉደኛ ማነው? ቆይ እዚህ ቤት ውስጥ ከአንቺ በላይ ጉደኛ አለ? ስንት ቢከፍላችሁ ነው? ቆይ፣ ለዛ ነው ስራውን እየደበቃችሁለት ሰኛልሽ። ስለ እሱ ላንቺ ለማስረዳት ግዴታ የለብኝም። ለባርጎትና ነዴም ከነገርኳቸው በቂ። እረ እረ፣ ይሄማ የቦሳ አነጋገር ነው። ቆይ ስንት ቢከፍላችሁ ነው? አዴ፣ እንደዚህ ሴት አትመስይኝም ነበር። ለካ ይለያልሽ ነሽ። ቆይ ምን እያልሽ ነው? ቤዛ ያምሻል። ምን ነው አልገባኝም። እያልሽ ነው ሴትነትሽን ሸጠሽ ያገኘሽው ገንዘብ እንዴት ነው እስኪ፣ ለእኛም ከልምዳችሁ አካፍሉን። ትሰምኛለሽ ንግግርሽን ብታስተካክል ጥሩ ነው። እኔ እንደዚህ አይነት ሴት አይደለሁ። ድጋሚ ስለኔ እንደዚህ እና ማሽና ቤዛ እኳቸን ሽን ይበጥፍ ከነሳሽ ጨምረሻለሁ። እኔ አደይ ነኝ። እሺ ወርቂት ሆነሻል። ደነዝ እሺ ነው ፍቅረኛ ግን ተራና ክብሬን የሚነካ ንግግር ስለተናገረችኝ ነው። ኦይ፣ ምን ብለሻት ነው? እኔ ምንም አላልኳትም። ለምንድን ነው ይሄን አሁን ስራ የደባባቃችሁ ለስራት እንደዚህ እንደ እብድ አረጋት ቆያደ ሆና እሱ እኮ ክፉ ነገር ካልተናገርሻት ከመሬት ተነስታ የምትናገር ሰዋለች። ድሮም እኮ እኔ እንደማታምነኝ አሳየኝ። አመሰግናለሁ። ተረጋግጅ ቤዛ። እንደዛ ማለት ያለ ቤዛ